ነገረኛ ሆነችብን፣ አላኖረህ አለች፣ አንገበገበች። ወንድሜ አይ ወንድሜ አይ ወንድሜ ከዛ ከድስት ቤት አውጥተ አምጥተ ምን ነው ዛ ድስቷን ብታጥብና ወጧን ብትሰራ ኖሮ እዛ ዩኒቨርሲቲ ውስጥ እንደው በቀረችብ፣ ያረቢጌ እንደው ብትቀርብ ይሻለ ነበር፣ በቀረችብ አቃጠልኩኮ ወንድማች፣ ወይ ወይ፣ አስበሃል። አሁን እንደዚህ ሚዲያውን እንደዚህ ያቃጠለች አንተንማ፣ አሳረራሃለች። እግዚአብሔር ምስክሬ ነው፣ አሳረራሃለች። አንገበገበች። እኔ ብን እንደው ብን ብሎ እኮ ነው ኢትዮጵያ ሄደው መድኃኒዓለም ብን እንደው አሜሪካ አይደል በሱ የተነሳ አምጥቶት እኮ ነው ከኢትዮጵያ አምጥቶ በላይ በላይ በላይ በላይ በላይ በላይ በላይ በላይ ስትልበት ነው መሰለኝ፣ እንዲሁ ስትዝረከረክበት ነው መሰለኝ። እናንተ ብን ብሎ ኢትዮጵያ ገባ፣ ብን ብሎ ከዛ ምን ትላለች ኢትዮጵያ የገባው መዝሙር እንግዲህ አንድ መዝሙር አለችው። እንዴት ጥሩ ሰው አንዳንዴ ወይ ወይ ወይ ወይ! ግን ከባድ ነው፣ በጣም ከባድ ነው መገመት፣ በጣም ከበድ ነው። እኛ አንዳንድ ሰው ለውጭ በነገራችን ላይ አንዳንዴ ለውጭ ጥሩ ይሆናል። አንዳንድ ጊዜ አንዳንድ ጊዜ ደግሞ ለቤቱ ጥሩና ለውጭ መጥፎ ይሆናል። እንደው ግን ግን ከባድ ያንተና የገለቴ ነገር አልግራ አገባኝ። ሉሉ ነው ምንድን ነውእህትዬው ምንድንነው ያልሽው? ስሙ ማነው ነው አለኝ እኮ ስሙ። እዚህ ላይ ምን አርጋው ነው? እኔ እኮ አሁን እኮ ብዙ ነገር አውቃለሁ? የሚገርማችሁ ገና ልጆቹ ገና ኢትዮጵያ ከመሄዳቸው በፊት ነግሮኛል፣ ለእኔ ገና ከመሄዳቸው በፊት ልጆቹን ልወስድ ልሄድ ነው እና ግን አታውቅም እሷ ልጆቹን ግን ወደ ኢትዮጵያ ውስጥ አለው ብሎ ነግሮኛል። እኔ ደግሞ ሬዲጎ ከዛ እኔ ግን ይመስለኛል፣ በእኔ ተጣላች ይመስለኛል። ግን እህትየው፣ እሱ እኮ ሌላ ነው። ተሳሳት እንዴ ኢንፎርሜሽን። ምንድን ነው ሌላ ነው ምን አልኩኝ እንዴት ነው ያመጣት? ልጆቹን እኮ ያመጣት። ቆይ ዘይድ ይቺ ግን ይሄዳሉ። ቆይ ሁለት ናቸው። ኦ እኔ ማቀ ያገር ልጅ ነው። አንቺ እናቴ ብዙ ልታውቂ ትጨርሽ። እኔ ማቀ ያገር ልጅ ነው። ትልቋ እኔ ሀገር ልጅ ነው። ማቀው የወለጋውን ነው ማቀው የወለጋውን ሰውዬ እሱን ነው የማውቀው ልጆቹን ይዞት የሄደው የሄደው ተንገላታ ተንገላታ ወይኔ ወንድሜ ወይኔ ወንድሜ ተቃጥለህብኝ ቢሆንም ግን እንደዚህ እችማ እችማ እናትየውማ ወይንም ደግሞ አያትየው ወይ የሆነ ነገርማ፣ የሆነ የተለወጠባቸው ነገር ወይንም ደግሞ ልጁን ትተው እንግዲህ ልጁን ያነሱት እናታችን አዳዴ ልጅ ትተው እንግዲህ ልጅ እቺ ከእርሶ የተወለደች አለች፣ እቺ ከኦሮሞ ዘር አልተወለደች። ምኑ ያመጡብን፣ እንደ ምኑ ነው? ምኑ ያመጡብን፣ ምኑ ያመጡብን? አሁን እንደ እቺ ልጅ የቤት ልጅ ትብል፣ አይኑ የሚመሳሰላል ከጋሼ ጋራ ከጋሼ ጋር አይኗ የሚመሳሰላት ጋሼ ነው የምትላቸው። ልክ እንደ እንደ እንትን እንደ ጎረቤት ልጅ እኮ ጋሼ ነው የምትለው። አባቷን ነው ወይ ልጅ ተደብቃ ቃላት ወላ- አምጥታችሁ አሳድጋቸው። የሆነ ነገር የሰውዬውን ስለመሸፈን ከኦሮሞ ልጅ ወጣች አለች። ጋሼ ይባልማ በእኛ እኮ ጋሼ ይባል። ጋሼ አባቷን እኮ ጋሼ ነው የምትለው። ምን ያህል ባዳ ብትሆን ነው። ግን በኦሮሞ ጋሼ የለም? አባ አኩ፣ እግዚአብሔር ምስክሬን ነው አባ ሁላችንም አባባ፣ አባ አባ ነው የምንለው የሁሉም አባት ናቸው። አባቶቻችን እንኳን ለራሳቸው ልጆች አይደለም። እንዴት ነው ጋሼ? እንጀራ ልጅ ናት ይቺማ። አሁን እንቁርቴ ከሰራተኛ የተወለደችው። ስንት ጉድ አለ። ስንት ጉድማ አለ ነገር እችማ ካለ ነገር ጋሼ አለች። ሄዶ እንግዲህ ሸጉረው እንግዲህ ሰራተኛዋን አስወልደው ይኸው እኛ ተቃጠለ። ጋሼ የሚል ኦሮሞ ቤት ውስጥ የለም። አባ አባ። እግዚአብሔር እኔ ራሴ አባ ነው የምለው ወይ በስሙ ነው የምጠራው ወይ አባይ ነው የምለው። ቴ አባቴ ነው የምንለው አባ ነው የምንለው። የምን አባቷ ነው የምን አባቷ ጋሼ ነው? እኔ እኮ ጋሼ ስትል ከየት ይመጣችናት አልኩኝ። የምን ጋሼ ነው? ልጅማ ከሰራተኛ የተወለደች ከሰራተኛ ተሸጉሮ የተከሰራ የቤተሰቡን ቤት ራሱ አትወክል። ሰይጣናት ሰይጣን ይባላል። ተከክ ጋሼ የሚባለው ወደ ሰሜን አካባቢ ነው። ወደ ኦሮሞ አካባቢ ጋሼ አይባልም። ጋሽንትና እኛ ጋሼ ምናም የሚባል የለም። ይሄ የሰሜን ባህል ነው። ጋሽ ጋሻ ከሌ ጋሽንትና የእናንተ ባህል ነው። በኦሮሞ አይባልም። በኦሮሞ የሚባለው አባ ነው የሚባለው አባ አባቴ ምናምን ነው። እግዚአብሔር እንደዛ ነው የሚሉት። ይሄ እንዲህ መስገድ እናንተ ጋር ያለ ነው። ወደ ላይ ነው ያለው እንዴ። አባ ነው እኔ የማውቀው፣ አባ አያትሽ ከሆነ ደግሞ አኮ ነው የምትዩ ወይም አባቴ ነው የምትዩ። የምንጋሽ ነው። እች ዝማ ቀላ ናት፣ ትመርመረለን። ስለዚህ በቃ ኦሮሞ አይደለችም። በቃ ነገርኳህ አንተ ሰውዬ። የሰራተኛ ልጅ ነው ያገባ። እናንተ ልጆች ደግሞ አሁን ነገር ላይ ነኝ ያለሁት። ምን ታደርጋለች አሁን ነገር ላይ ነኝ ያለሁት። ቀምቅሙ ዛሬ አርብ ነው። በኋላ እንጫወታለን። አሁን የሚጠጣበት ሰዓት ነው ያጭ እስቲ ምጣ ስ ቀዝቀዝ ብሏል መሰለኝ። የሮይን ቁንጣ የለሽ? እንዲንዲንዲ እያልኩ ይለጣ ስ መጥቼ ልቆላባች አይመስላችሁም? እንቁርጤ ናት ቤት እንድትቀመጥ የተፈረደባት እንጂ ልጅጅ ያድለው። የኔ ልጆች እንደሆነ አድገዋል፣ አድገው ሄደዋል። ይህቺ ቆማጣ ሙሙይዛ ነው እኮ። ይሄን ቆማጣ ሙሙይዛ እኔ መግሳት አልፈልግም። አይቻልም፣ መግሳት አይቻልም። ድብኝት እንኳን ል ከዚህ በኋላ አንቺ አትከሽም፣ አት መግሳት አስራ ስምንት ዓመት እስከሚሞላቸው ልጆች አሁንም ጨራሽ ይበሰብሻል። ዲፕሬሽን ያለበት ሰው አይከሳም። ስንቱን አሳልፍኩት ብቻ። የሆነ ፓስተር የሚባየየ ትላለች። የሆነ ፓስተር የሚባየየ ትላለች። ምን ይሻላታል? ፓስተሮች እኮ ለሚስቶቻቸው አይታመኑም እኮ እያለቻችሁ እኮ ነው፣ እያለቻችሁ እኮ ነው። ኦቦ አዎ፣ ኦቦ እኔ ግን አባ ነው ብላ ወይ አባቴ ነው ብላ ኦቦ፣ አዎ። እስኪ ምሉ እንቁርቴ አስራ ስምንት እስከሚሞሉ ከተለ ዲፕሬሽኑ ካለቀቃት ካልታከመች በስተቀረ ወይ ፓስተሩ በሙሉ ተጸል ካልደከላት በስተቀረ ለአንቺ ገሷ ጸሎት አይደለም። ሁሉም ፓስተሮች ተሰብስበው ወስደው ካደረጓት ሰላም ይልቃል። ሰላም ይመጣል። ሰላም ይመጣል። ሰላም ከተደከለች ይበርግላታል ትላለች። በቃ ከዚህ በኋላ የኦሮሞንም የኢትዮጵያንም የአማራንም ህዝብ አላቀጠልም ትላለች። አሁን መደከል አለባት። ሎዛዬ ማንሽ? ደግሞ አንቺ ሎዛ የትኛዋ ሎዛ ነች? አዲሷ ስም ተመሳሳይ መጣችው ተሰብስበማ እሷን መደከል አለባቸው። ፓስተር ላይ ያላት ጥላቻ ጥላቻ አለበት እንዴ? አንዱ ፓስተር ወደ ኢትዮጵያ ገብቷል መሰለኝ። እንዴት ይገባል አለች፣ እኔ የኖርኩበት እነማቀው አለች። እንዴት ነው የሚገባው አለች። ያን ፓስተር ሌባ ነው ለሷ። ያን ፓስተር እኔ ግን አላውቅም። ፓስተሮች እንደዚህ ነው እንዴ? ነው እንዚ የነሳው ናችሁ? ፓስተሮች ግን ምንድን ነው ሴቱ ተማረረባችሁ። እንደዚህ አይነት በቃ እንደዚህ እንደዚህ አይነት ስም ያላችሁ ባሉ ከፓስተር ተጠንቀቁ። እናንተ ሰዎች ፓስተርም ችግር አለበት ብላ እንቁርት እየየ እያለች ነው። እነሱ በህዝብ ፊት ጤነኛ ይመስላሉ። ያው እያለቻችሁ እኔ ፓስተር አላገባም። የፓስተር ሚስቶች በሙሉ ተሰብስበው ሊገልባችሁ። በቃ እኔ አለች እኔ አለች ፓስተር ለህዝቡ ሲጸልይ፣ ለህዝቡ ሲዘምር፣ ለእኛ ግን ምንም ማያረግ ማለት ምንም ነገር ማለት አይዳክለን። አደም እኮ ነው። እኔ እኮ ይሄው ኦሮሞ ብትሆኝ ኖሮ በግልጽ ትናገሬ ነበር። በቃ በግልጽ ወይ ወይ እንደገለጤ ዝም ታያለሽ ወይ ትናገሪያለሽ። እኛ ቤት እንደዚህ ሽጉርጉር ሽጉርጉር የለም፣ አይዳክለንም። ለምን መናሙን ለምን መናኖቹ ፓስተር ይጸልያል አለች። እኔ አይደለም እኔ ክብር አለኝ። እኔ እግዚአብሔር ቃል ለሚናገሩ እግዚአብሔር ምስክሬ ነው። እኔ በህይወቴ በጣም የምጠላው ነገር ሃይማኖት ምናምን ነገር ውስጥ መግባት አልፈልግምም መንካትም አልፈልግም። ግን ቁርቴ ሂዱና ይዋት ፓስተር ባሌ ከዳኝ እያለች ነው ከዳኝ። ሁለት ዓመት በሙሉ ልጣቋሉ ልጄን ጥሎ ልጆቼን ከልጆቼ ጋር ጥሎ ሄዶ ይኸው ብላ ደግሞ አሁን የሆነ ሰውዬ ማን እንደሆነ አላቅም። አንድ ፓስተር ገብቷል መሰለኝ ኢትዮጵያ። እንዴት ሚስቱን ጥሎ ይገባል? ይሄ ባለጌ እኛ የፓስተር ሚስቶች ድምፃችን ይሰማ እያለች ነው። እናንተ ገለቴ ብቻ ነት ድምፅ የሚሰማው ሌላው፣ ኦሮሞዎች ተበድለዋል። ኦሮሞች ዲቃላዎች ዲቃላ ምንድን የሚባሉት ጋሼ ብለው የሚጠራ ዲቃላ ብቻ ኢፋማ፣ ኢፋማ ኦሮሞ ኮ ኢፋማ ኦቦ አባ አኮ ምናም ያለንደ ምናምን እያሉ ነው የሚጠሩት። ነውር አይደለም እንዴ? ፓስተሩ፣ የፓስተር ሚስቶች ፓስተሮቹ ወንጌል ለምን መናን ይሰብካሉ፣ ለእኛ ግን አይሰብኩም። ለኛ ለኛ አይሰብኩም እያሉ ነው። ለኛ አይሰብኩም፣ አይዘምሩም አለች። እንቁርጤ ናት። እግዚአብሔር የሚያደለም ደግሞ ነገር ያለው እኔ ላይ ዞር ብላችሁ ብትመጡ እንጠላለን። እኔ አይደለም እኔ፣ ቮይስ ለስ ለሆኑ ቮይስ ነ ያ አይዘምሩልንም ማለች። ወንጌል አያንበቃ፣ አስመሳዮች ናቸው። እራሷ ናት የተናገረችው። እግዚአብሔር ምስክሬ ነው። ጌታ እሷ ናት የተናገረችው እና እናንተ ደግሞ ለቤታችሁም ብርሃን ያሉ ናችሁ ይላል መጽሐፍ ቅዱስ ላይ። ለውጭ ብርሃን እንትሆኑ ዘንድ አይፈቀድም ይላል መጽሐፍ ቅዱስ ላይ። ብርሃናችሁ ለቤታችሁም ጭምር ቤታችሁን እየበደላችሁ ውጭ ላይ ምንድን ነው? ለምን ውጭ ላይ የምትዘምሩት? ከዛ ላይ እንዲ ያለች አሁንማ ኢትዮጵያ ያለው ዘማሬ አለች፣ እንደ ናይት ክለብ ይመስላል አለች። እኔ ደንግጬ ዝም አልኩኝ። እንደ ናይት ክለብ ይመስላል። መድረኩ ላይ ላይት ይደረግበታል። ይኸው ዩቱብ ላይ አለላችሁ ሂዱና ሂዱና ዩቱብ ላይ አለ። ዩቱብ ላይ አድምጡ እኮ አለ። መድረኩ ላይ ላይት ይደረግበታል። ከዛ ፓስተሩ ልክ እንደ ቴዲ አፍሮ፣ እንደ አንዱ አለም አንድ ናቸው አለች። ከዛ አንዷን እዛ ይደክላል አለች። ራሷ ይደክላል አለች። ጉዳችሁን እያወጣችላችሁ ነው። ባልየውን ትመልሱ እንደሆነ መልሱ ከነ ልጆቹ። ራሷ ናት ያለችው አይደለም። ባሌ በድሎኛል አለች ባሌ በድሎኛል አለች። እኔ ለእህቴ ድምፅ እየወኩ ነው፣ ለእህቴ ምክንያቱም ያው ዲቃል ብትሆንም እህታችን ናት። ሁለት ልጅ ወልዳ ባልየው በድሏታል አሉ። እኔ ደግሞ ባልየውን አውቀዋለሁ። ምስኪን ሰው ነው። በቃ የሚወደድ ምስኪን ሰው ነው። እኔ አልታረስኩኝም አለች። ታዲያ እሷም በማረሻ ነበር መጎማመድ እንጂ ለምን አታረሷትም? በደንብ አድርጋችሁ ነው እንጂ ማረስ፣ በደንብ ከነ ምላሷን መግረስ ሙሙዋን ጭምር በደንብ አድርጎ እንደዛ ነበር ማድረግ የነበረባችሁ። አርሷት እንጂ አልታረስኩም። ሁለት ልጅ ስወልድ አላረሰኝም። ወልጄ ጥሎኝ ሄደ አለች። ጥሎኝ ሄደ ባሪ አለች። እንደዛ አለች። አልሰማችሁም? ቤተሰብ አዝማን፣ ኦሮሞ፣ በተለይ ደግሞ ብልጽግናዎች አግዙላት እንጂ እየእናንተ ድምፅ አለች። ልጆችም በሙሉ እንዲያረጉ እንዲያረጉ እያለች የምታሳሰር አንደኛ ኮጃኒን ያሳሰረቻት እኮ እሷ ናት። እንድትታሰር የፈረደችባት እሷ ናት እወቁት። ፓስተር የህዝቦች ናቸው። እኔ አላውቅም፣ እኔ እንጃ። እንደዛ ነው እንዴ? አይ ዶን ኖ አናውቅም። ፓስተሮቹ እንደዚ ችግር ካለባቸው ጥሩ አደለም፣ ነውር ነው ነውር። ይላ ሜሮንዬ፣ አንቺ ነሽ እንዴ? እንዴት ነሽልኝ?

ድምፅ እየሆንኩላት ነው። ምን ሆነሽ ነው ታይ የምትኝ? እማማኝ እንዴ ፓስተር ይበድል ያለ ሰው አለ እንዴ? ፓስተር መበደል አለበት? ፓስተሮች እኮ መበደል የለባችሁ። እየወጣችሁ የቤታችሁ ሚስቶቻችሁንና ለሌሎቻችሁን ሳዘምሩ ወንጌል ሳትሰብኩ ለሰው ስትሰብኩ እኮ ጥሩ አይደለም፣ ነውር ነው። ታዲያ ሄሮት እየለምን ኔ ታይትኛል? ሽሊቆንጆ እኔ ኮ ስለማቅሽ ነው ለዛኮ ነው እሷ ያለችው። እሷ ነው ያደለኝ፣ እሷ ነው መጠየቅ ያለባችሁ። በሉ ንፋስ ነክቶኝ እውጣ፣ ይሄንን አድርሻለሁ። ተመልሰን እንገናኝ።